ቀጥሎ ያለ መምህራን ፍቃድ ለልዩ ልዩ ልማት ተግባራት መዋጮ ከደሞዝ መቆረጥ፣ መዋጮ መዋጮ እናንተ ሳታቁ ከደሞዛችሁ በቀጥታ የሚቆረጥ ከሆነ ስህተት ሳይሆን ወንጀል ላይ ትክክል አይደለም።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 ከፊታችን ስለተገኙ እናመሰግናለን። እኔም ማነሳቸው ጥያቄዎች በሁለት መሰረታዊ ጉዳይ ነው። አንደኛው ማህበራዊ ጉዳዮች ላይ፣ ሁለተኛ የመልካም አስተዳደር ጉዳዮች ላይ ነው። እነሱን ጥር አርጌ ለማቅረብ ሞክራለሁን። የተለያዩ ሀገራዊ ፖሊሲዎች ሲቀረጹ የመምህራን ተሳትፎ ማነስ፣ ሰላምና የመምህራን የስራ ቦታ ደህንነት አለመኖር ቀጥሎ በመምህራን ስም የሚቋቋም ባንክና ሆስፒታል አለመኖር፣ የመምህራን ባንክ መቋቋም፣ የግንባታ ድጋፍ መደረግ ቢችል የሚሉ ጥያቄዎች። በሁለተኛ ደረጃ የማነሳው ደግሞ የመልካም አስተዳደርን በተመለከተ በየደረጃው ያለው የመምህራን ማህበር ሚና ከሚሰራው አኳያ የመምህራን ማህበር በየደረጃው በሀገር አቀፍ፣ በዩኒቨርሲቲዎች በኮሌጆች ብሎም በአጠቃላይ ትምህርት ያለው ተሳትፎ እና ኢንጌጅመንት እንዲኖረው ማዕቀፍ በፌዴራል ደረጃ ቢዘረጋና ወደፊትስ ምን ቦታ ይዞ የጥያቄዎች እንደሚመልስ ቢደረግ። ቀጥሎ ያለ መምህራን ፍቃድ ለልዩ ልዩ ልማት ተግባራት መዋጮ ከደሞዝ መቆረጥ መዋጮች ከደሞዝ በሚቆረጡበት ጊዜ መላው የኢትዮጵያ መምህራን ያለውን የሚቆረጠውን የብር መጠን በፈቃደኝነት ላይ የተመሰረተ ቢፎን፣ ይህም በአጥብቆት እንዴት እንደሆነ እንደሚሰራ ከፌዴራል ምላሽ ቢሰጥበት። ሌላው በደሞዝ ማነስና በጥቅማጥቅም አለመከበር ምክንያት መምህራን ከስራ ገበታቸው መልቀቅ የደሞዝ ማሻሻያው በሰፊው መምህራን ላይ ያላተኮረ መሆን ጥቅማጥቅሞች ሙሉ በሙሉ መምህሩ ላይ ስላልተተገበሩ ቢተገበሩ የመጨረሻው የሚጠየቁ ጥያቄዎች ወቅታዊ ምላሽ ቢሰጣቸው፣ ለጥያቄዎች ወቅታዊ ምላሽ አለመሰጠት በመላው ኢትዮጵያ ያሉ መምህራኖች አጭር ምላሽ በማይሰጣቸው ጊዜ የሚሰጡት ቅሬታ በሰፊው ስለሆነ እነዚህ ነገሮች ቢታዩ የሚል ጥያቄዎች አሉ። ከሞላ ጎደል ስለተሰጠኝ እድል አመሰግናለሁ። አመሰግናለሁ። የኔ ጥያቄ መዋጮ መዋጮ፣ እናንተ ሳታቁ ከደሞዛችሁ በቀጥታ የሚቆረጥ ከሆነ ስህተት ሳይሆን ወንጀል ነው። ይሄ ትክክል አይደለም። እናንተን ሳያማክሩ መቁረጥ ማንም ሰው አይችልም። ደሞዝ እኮ የግል ሀብታችሁ ነው። አማክሯቹህ፣ ናዋጣ ካላችሁ ብቻ ነው የሚደረገው። መዋጮ ግን ያስፈልጋል ወይ ያስፈልግም፣ ያላችሁ እንደሆነ ምርጫ እናንተ ነው፣ ግዴታ አይደለም። እኔ በመዋጮ ነው ይሄን ግቢ የሰራሁት። ትናንት ሳይንስ ሙዚየም የሰራው በጣም አብዛኛው ነገር እንደዛ ነው። እንኳን እናንተ የውጭ ሰው እያዋጣ ስለሆነ ለምን ያለን። ሪሶርስ ውስን ነው። ተሻምተን ካላመጣን በቀር ስራን ወንጪ፣ ጎርጎራ፣ አላላኬላ ጨበራ፣ ምናምን የሚባለው በሙሉ መዋጮ ነው። እሱ ሁሉ ይቀራል ማለት ነው። መዋጮ ግን አምነን ፈቅደን ወደን በአቅማችን ልክ የምናደርገው እንጂ በጅምላ የሚቆረጥ መሆን የለበትም። እንፈትሻለን። ይሄንን ጉዳይ እንፈትሻለን። የፖሊሲ ውይይት ላይ መምህራን ቢሳተፉ እንፈትሻለን። ይሄን በሚመለከታችሁ ጉዳይ ላይ ለማወያየት ዝግ ነበር ወይስ ካሁን ያለው ሁኔታ ከነበረስ እንዴት እናሻሽለው ቢለውን እፈትሻለሁ። ግን ማወቅ ያለባችሁ ነገር ህግ አውጪ፣ ህግ ተጓሚ፣ ህግ አስፈጻሚ የሚባል ተቋማት አሉ። እዚህ ውስጥ አትሻሙ፣ እናንተ ቦታችሁ እሱ አይደለም። ያን አዋጅ እኔ እጄን ሳላወጣ ጸደቀ እንዳትሉ፣ አዋጅ አጽዳቂ ባለቤት ስላለ እሱ ያጽድቅ። እኔ ግን ለምን አልወያይበትም? ለምን አልመክርበትም? ሀሳብ አለኝ ስትሉ እንፈትሽ። እንዴት እንዳርገ እንደምንችል ያን ፕላትፎርም እንደምንፈጥር እኔ አሁን ቴክኖሎጂ ስላለ ቨርቹዋሊ ማድረግ ይቻላል። ችግር አይደለም። ብዙ ሀሳቦቻችሁ ጠቃሚ ስለሚሆን አሰራራችንም ፈትሸን፣ ህጋችንም ፈትሸን የጎደለ ካለ የሞላ እንሂድ። ማህበራዊ ጉዳይ ላይ፣ የትምህርት ፖሊሲ ላይ በእንደዚህ አይነት ጉዳይ መፈተሽ ያለባቸው ህጉን፣ አስተራሩን፣ ስትራቴጂውን አይተን የማይጣረሱ ጉዳዮች ከሆኑ የምናያቸው ይሄ የሚጨምረው የትምህርት ቋንቋ ብቻ ሳይሆን ትምህርት የምንሰጥበትን መንገድም ጭምር። ለምሳሌ ጃፓን እስከ አስር አመቱ ድረስ ተማሪ ፈተና የሚባል ነገር የለም። ኤክስ እና ራይት የሚባል ነገር የለም። ጀጅመንት የለም ሟል ሕፃናት ከዛ ደግሞ ቢያንስ ከአንድ እስከ አራት ሲማር ፈተና ተፈትኖ ራይት ኤክስ አይደረግም። የጃፓኖች ዋነኛ ዓላማ አንድ ሰው የሚሰራበት ዋናው እድሜ ይሄ እድሜ ነው። ከዛ በኋላ ብዙ መረጃ እየጨመረ ይሄዳል እንጂ ፋውንዴሽኑ እዚጋ ነው ያለው። እዚጋ መማር ያለበት አንደኛ ቲም ወርክ፣ ከጓደኞቹ ጋር በጋራ መስራት መደማመጥ፣ መተጋገዝ፣ ተፈጥሮን ማድነቅ፣ ኃላፊነት መውሰድ ነው ማስተማር ያለብን ብለው አልጋ ያስነጥፏቸዋል ሽንት፣ ያጸዳሉ ግቢ ያጸዳሉ። አበባ በሆነ በሆነ ሰበብ አበባ ቆርጠው አንዱ ጓደኛ ለአንዱ ጓደኛ ይሰጣል። አቲቲዩድ ላይ ይሰራሉ እና ጃፓኖች መጀመሪያ ነው መሰራት ያለበት። ኤርሊ ቻይልድሁድ ላይ ስራ ያስፈልጋል። እዛ ያልተገነባ ሰው ብላሽ ነው ብለው ያምናሉ። ምን እንማራለን ከዚህ? አሁን ሁኑ ዛሬ እንጀምር አላችሁም። ግን መፈተሽ አለብን፣ እንፈትሽ የሚያዋጣን ከሆነ እኛ ምን አደረግን። እንደተባለው ከ30 ሺህ በላይ ሙአለ ሕፃናት ገንብተናል። ባለፉት አምስት ስድስት አመታት ከ30 ሺህ በላይ በዚያ ምክንያት መምህራን የቀጠርነው ለምን ልጆች ቤት ከሚውሉ ጓደኞቻቸው ጋር ቋንቋ እየተናገሩ ስጠኝ አትስጠኝ እየተባባሉ ለአንደኛ ክፍል ቢዘጋጁ ይሻላል። እንደዚያ ካልሆነ ውሎ አድሮ የተሻለ ብቃት ያለው ሰው አናገኝም በሚል ሂሳብ ነው። ለምሳሌ ትምህርት በጀት ቢጨምር በጀት ችግር አለ። ሁለት ሶስቱ አንስታቸዋል። አንድ ዩኒቨርሲቲ ያለው በጀት ከራሱ ከትምህርት ሚኒስቴር ይበልጣል ከራሱ ከትምህርት ሚኒስቴር ቢሊየንስ እኮ ነው የሚመደበው። ጓዶች አታቁም እንዴ? ምን ያደርጋ? ዩኒቨርሲቲ፣ ስታዲየም፣ ሆቴል፣ አጥር። ለዚህ እኮ ዩኒቨርሲቲ ይቁም ያልነው። ዩኒቨርሲቲ ማለት የኮንዶሚኒየም ግንባታ ማህበር ማለት አይደለም። ለምሳሌ ጅማ ዩኒቨርሲቲ ጤና ላይ የሚሰራ ከሆነ ይሁን፣ ሆስፒታል ይገንባ። ሌላ ደግሞ ያለው አዳማ ዩኒቨርሲቲ ሳይንስ ላይ ከሆነ የሳይንስ ላይ ቢገነባ። ፋሽን እኮ ነው፣ ሁሉም ሆስፒታል ፋሽን አይደለም። ይጥቀመው አይጥቀመው፣ ሁሉ ስታዲየም፣ ሁሉ የሆነ አጥር ፓላስ ይመስል ይሄ ሁሉ ብር ይወጣበታል። እያንዳንዱ ዩኒቨርሲቲ የሚወስደው ገንዘብ ብትደምሩት የትኛውም ተቋም ኢትዮጵያ ውስጥ ያን የሚያክል በጀት የሚወስድ የለም። በተነጣጥት ይውስ ጉዳዩን በድምር ነው ማየት ያለባቸው። ከኛ ቋት ሲወጣ የምናሰላው በዛ መንገድ ነው። ሁለተኛ ሃይስኩል ስኩል አግዙ ደግፎ የተባለው በቅንነት ለምሳሌ እንደሚያነሳው እውነቱን ነው። መታገዝ የሚፈልጉ ክልሎች አሉ። በአየር ጸባይ ምክንያት፣ በስራ ባህል ምክንያት ብዙ የማይተጉ ክልሎች አሉ። ማገዝ አለብን። ግን ደግሞ ወንድሜ ማወቅ ያለብን ነገር ፌዴራሊዝም የሚባል ስርዓት ኢትዮጵያ ውስጥ ይኑር ያስፈልጋል ብለን ካመን ካመን ሃይስኩል ማስተዳደር የእያንዳንዱ ዞን እና ክልል ስራ መሆኑ ማመን አለብን። ሃይስኩል ሲበላሽ የፌዴራል ስርዓቱ ግን ፌዴራሊዝም አብሮ አይሄድም። ይሄ ሃይስኩል መገንባት፣ የሃይስኩል መምህር መቅጠር፣ የሃይስኩል ደሞዝ መክፈል፣ የሃይስኩል መምህር ቤት ቦታ መስጠት የእያንዳንዱ ክልል ስራ ነው። ያን እንሻል ስንል ፌዴራል ስርዓቱን ስለምናፈርሰው ሌላ ለምን ኮንሲኩዌንስ ያመጣል ማለት ነው። እናንተ ሁሉን ስለምታውቁ ስለምትጣቁ እንደራችሁ የእውቀት ጋን ስለሆናችሁ በዚህኛው ያለው አደጋ በዚህኛው ያለው ጠቀሜታ ለማመዛዝን አትቸገሩም። በዚያ ስፕሪት ነው ማየት ያለብን። በጀት የቀነሰ አይደለም። ለበኛ አሰራር ዩኒቨርሲቲ አካባቢ ያሉ ሰዎች እዚህም ካላችሁ እኔ እስካሁን ባየሁት ጥቂት ዩኒቨርሲቲ ካልሆነ በቀር አብዛኛው የሰፈር ልጅ ቀጥሮ የሰፈር ቲፎዙ አምጥቶ ፕሮጀክት ምናምን ኮሚሽን ብሎ ወንበሩን የሚያደላድል እንጂ ዩኒቨርሲቲ ግቢ እንኳን የሚያጸዳ ሰው ብዙ አላየውም። ግቢውን ተውት አገሩን፣ እሱን ወደ ውስጥ መፈተሽ የሚጠቅም ይመስለኛል። ምን እያደረግኩ ነው እኔ ብሎ ማየት ጠቃሚ ይመስለኛል። ሶስተኛው ማዕቀፍ እኔና እናንተ እኛና እናንተ በጋራ ብንሰራባቸው በተናጠላለን በጋራ ብንሰራባቸው የሚሻል ጉዳዮች ደግሞ አሉ። ኃላፊነት መውሰድ አለብን። ለነገድ ትውልድ ኢንቨስት ማድረግ አለብን ተስማምተን የጋራ አሳይመንት ካልሆነ በቀር በአንድ ወገን የማይሰራ አንደኛው ምን አልኩኝ? እንመልሳለን፣ እንፈትሻለን። ሁለተኛው ምን አልኩኝ? ከየት ተቋማት ጋር ክሮስክራስ ለሆኑ እዚያ ውስጥ እናያለን። አሁን የማነሳቸውንስ በጋራ እንሰራበታለን። ያኔ መልሱ ሙሉ እየሆነ ይመጣል። አንደኛ ትምህርት ለትውልድ መቀጠል አለበት ብላችኋል። ትክክል ነው፣ መቀጠል አለበት ግን የኔም የእናንተም ስራ ነው። የፕሮፌሰር ብርሃኑም የናንተም ስራ ነው። ለምሳሌ ብሩ ተለመነ የሆነ ሶስት ተገኘ። መጨረሻ ግን የሚሰራው እዛው ያለ ወጣት ነው። ለዛ ወጣት የአንተን ድጋፍ እንፈልጋለን። ይሄ ትምህርት ቤት ለልጆቻችን ነው ለኛ ነው የሚሰራው። ማገዝ አለብን ብለ ካላስተማርከው በቀር ብሩ እያለ ሥራው አይሰራም ማለት ነው። ከተገነባስ በኋላ ትምህርት ቤት ሃይስኩል፣ ሃይስኩል እዚህ ጅማ ላይ ወለጋ ላይ እዚህ ምዕራብ ደቡብ አካባቢ ላይ ሃይስኩል ገንብተን እንሰት መትከል አቮካዶ መትከል ቡና መትከል እንዴት ብርቅ ይሆናል? ዝናብ እንደው ዝም ብሎ የሚዘንበው ተማሪ እንዴት ነው በግቢ ውስጥ የማይተክለው? እንዴት ትምህርት ቤት ግቢ ውስጥ አቧራ ይታያል? ይሄን እናንተ ካላገዛችሁ ማን ያግዛል? ደግሞ ብዙዎቻችሁ ብዙዎቻችሁ እርግጠኛ ስትማሩ አርብ አርብ ከሰዓት ግቢ ማጽዳት፣ የትምህርት ቤት ጓሮ መኮትኮት፣ የትምህርት ቤት ቡና መልቀም ስራችሁ ነበር። ስራችን ነበር፣ አልነበረም? በቃ እሱን ማስቀጠል አለብን። ተማሪ መስራት አለበት። ያን ካልተለማመደ ሰው አይሆንም ሙሉ ሰው አይሆንም። ይሄን ከእናንተ ድጋፍ እንፈልጋለን። ምርታማነት፣ አርሶ አደሩ ፕሮዳክቲቭ እንዲሆን ኢኒሼቲቮች ሲመጡ ከዚህ ይሁነኝ ብላችሁ በየአካባቢያችሁ ማየት ለምሳሌ አሁን ኮሪደር ብለን ብሾፍቱ፣ አዳማ፣ ሻሸመኔ፣ ጅማ፣ ነቀምት ወደ ምስራቅ ያለው እንኳን ትቼ እነዚህ ሁሉ ከተሞች ይገነባል። ኮሪደር ቢሾፍቱ ላይ ከዚህ ከአዲስ አበባ መውጫ ካቃቂ እስከ ሞጆ ያለው 26 ኪሎ ሜትር መንገድ ኦሮሚያ የሚገነባው የኦሮሚያ ከተማ በሙሉ ቢሾፍቱ ብቻ ቢሆን ኖሮ፣ ጅማ ቢቀር፣ ነቀምቴ ቢቀር፣ ምናምን ቢቀር ኖሮ አዲስ አበባ ያየሽውን 100% ታይ ነበር እዛ። በኦሮሚያ ግን ትልቅ ነው፣ ብሩ ግን ውስን ነው። በዚያች ውስን ሀብት ልክ እንደ አዲስ አበባ አንድ ቦታ የሚታይ ጉዳይ ማድረግ አይችልም። ይሄን እናንተ አንደርስታን ማድረግ አለባችሁ። ኮይደር ከተማ ላይ ግን ቢያንስ በትንሹ እኔ እንኳን በቅርበት ተመራቸው ጅጅጋ፣ ሐረር፣ ድሬዳዋ ሶስት ትላልቆች አሉ በምስራቅ ጅማ፣ ነቀምት አለ ብሾፍቱ ሮቤ አለ ሐዋሳ አርባ ምንጭ ሶዶ በቅርቡ ደሞ ያየሁት ማዕከላዊ ክልል ውስጥ ያሉ ሶስት አራት ከተማዎች በተለይ ደግሞ የሀድያ ዋና ከተማ አሉ። እንቅስቃሴዎች መጠናቸው ግን እንደ አዲስ አበባ መሆን አይችልም። ብሩ ትንሽ ስለሆነ እዛ የሚዋጣው ብር ውስን ነው፣ የሚሰጠው ብር ውስን ነው። ልክ እንደ አዲስ አበባ ማድረግ አይቻልም። ወደ ዋና ጉዳይ ስመጣ በቅርቡ በሐላባ ከምባታ ሐዲያና ስልጤ የገጠር ኮሪደር ብለን ጀምረናል። እነዚህ ስራዎች አራት አምስት አርሶ አደር ሶላር ሲስተም ያለው ሽንት ቤት ያለው ሳሎን መኝታ ቤት ያለው የከብቶች ቤት ያለው መጠነኛ ጓሮ እርሻ ያለው ሞዴል ለመስራት ነው። በእኛ አቅም አራት ጀምር። እዛ አካባቢ ያላችሁ ሰዎች ፎሎ አርጋችሁ ደግፉ፣ እንዲባዛም አድርጉ ያ ነገር መንግስት አክሮስ ካንትሪ ቤት ሊገነባ አይችልም። ታውቃላችሁ፣ ማሳያ ስራ የሚሰራው ባለፉት ስድስት ዓመታት አዲስ አበባ ላይ እዚህ አዋሬ እያፈረስን ስንገነባ ታውቃላችሁ። አሁን ደግሞ አዲስ አበባ ይበቃል ብለን በገጠር ኮይደር አርሶ አደር ለመንካት መተናል። እሱን ማስፋት ላይ ብታግዙ፣ የጋራ ትርክት መገንባት ላይ ቅድሞ እንደሚያነሳው 100% ከሐሳቤ ጋር ይስማማል የጋራ ትርፍ መገንባት ላይ እንደሚያስፈልግ አውቀን ስትራቴጂ ቀይሰን እቅድ አውጥተን እየሰራንበት ነው። የእናንተ ድጋፍ ግን ያስፈልጋል። ሰው ሰው ነው ሰው አትግደል ወንድምህ ነው የሚል እሳቤ በየቀኑ በየቱ ካልተነገረ በስተቀረ በሚዲያ ብቻ በቂ አይደለም። አብረን እንስራ። ምርታማነት ላይ ስንዴው፣ ቡናው፣ ሻይው ፕሮዳክቲቪቲ እንዲያድግ አርሶ አደር ማንቃት ማስተማር ላይ አብረን እንስራ። የትምህርት ጥራት ላይ አብረን እንስራ በመንግስት ፖሊሲ ብቻ ይመለስ። መልካም አስተዳደር አብረን ስራ። እናንተ እኮ ናችሁ የሁሉ ሰው አስተማሪ። ቅድም እንዳላችሁት ቀበሌ ላይ የሚረብሸው ወረዳ ላይ የሚረብሸውን ሰው ያስተማራችሁትን ሰው እባክን ህዝብ አገልግል፣ ነውር ነው፣ ታሪካችን ባህላችን ብላችሁ ብትመክሩ ብዙ ሰው ሊቀየር ይችላል። አግዙ። እሱ ላይ እኔ ጋር ብትወረውሩ ጠጠሩን ብቻዬን አልፈታውም። ብንተጋገዝ ግን ሊቀንስ ይችላል። እንደነዚህ አይነት ጉዳዮች በጋራ ብንሰራ፣ የኛን ሁኔታ ተገንዝበን ብዙ እዳ ያለበት ሀገር መሆን አውቀን ከኋላ ደግሞ አርፍደን ደራሽ ስለሆን ፈጥነን ቀንም ማታም ሰርተን ነገር እንቀይር ካላችሁ መተጋገዝ ይፈልጋል። አንዳንዱን እመልስላችኋለሁ፣ አንዳንዱን እንፈትሻለን ፖሊሲዎቻችን። አንዳንዱን ግን በጋራ ካልሰራን በቀር በእኛ ብቻ አይመለስም። ካገዛችሁን ካገዝናችሁ፣ ከተጋገዝን ግን በእርግጠኝነት ጊዜ ይወስዱ እንደሆን እንጂ እየተፈቱ ይሄዳሉ። በመንግስት በኩል እነዚህን ያደሩ ችግሮች በአምስት ማዕቀፍ ውስጥ ልንፈታ ወስነናል። በአምስት ማዕቀፍ ውስጥ የመጀመሪያው ኢንክሉሲቭ ናሽናል ዲያሎግ ነው። ብዙ የሚያጨቃጭቅ ጉዳይ አለን ግን ቁጭ ብለን በንግግር እንፍታ በውይይት እንፍታ በመደማመጥ እንፍታ መደማመጥ ያስፈልጋል የአንዱ ፍላጎት ሲሳካ አንዱ ስለሚያኮርፍ አንዱ አስኮርፎ ደግሞ የተሟላ ሀገር መፍጠት ስለማይቻል እንወያይበት ነው ያልነው በእናንተ እድሜ በአባቶቻችሁም እድሜ የኢትዮጵያ መንግስታት አንዳቸውም ቢሆኑ ጉዳያችንን በውይይት እንፍታ ብለው የውይይት አውድ ፈጥረው አያውቁም። ኢንክሉሲቭ ናሽናል ዲያሎግ በኢትዮጵያ ታሪክ የመጀመሪያው ነው። ለመጠቀም ያለው ፍላጎት ግን ውስን ነው። እንወያይ ይልሃል። እሺ እንወያዩ ስታቋቁምንም አይወያይም። ካልተወያየ ችግሩን ካልተናገረ ግን መፍትሄ ትም ሊመጣለት አይችልም። እና አንዱ መፍትሄ ያለነው እንወያይ ስለምን? ደሞዝ ሊሆን ይችላል መሬት ሊሆን ይችላል ሕገ መንግስት ሊሆን ይችላል ስልጣን ሊሆን ይችላል፣ ድንበር ሊሆን ይችላል፣ ባህር በር ሊሆን ይችላል። ግን እንወያይ፣ በውይይት በምክክር እናርገው። ስንመካከር አንዳንዱን ዛሬ፣ አንዳንዱን ነገ፣ አንዳንዱ ደግሞ እናቆየዋለን። ካልተመካከርን ቅደም ተከታይ ይጠፋል። አንዱ ማዕቀፍ ውይይት ነው። እሱ ላይ እናንተም ሚናችሁ መጫወት አለባችሁ። ሁለተኛው ማዕቀፍ የሽግግር ፍትህ ነው። ተበድያለሁ፣ ተገድያለሁ፣ ተቀምቻለሁ፣ ተጎድቻለሁ ብዙ ሮሮ ስላለ አላየንም፣ አልሰማንም ብለን ከምንዘጋ የሽግግር ፍትህ ብናበጅ በየጊዜው የተጎዱ ሰዎች ካሉ በይቅርታም በሽግግር ፍትህም ቢታይላቸው ለአንዴና ለመጨረሻ ጊዜ የትናንትናው ታሪክ ፋይል ዘግተን መማሪያ ብቻ አድርገን ወደፊት ለመንደርደር ያግዘናል እና የሽግግር ፍትህ እናበጅ። እንወያይ ብቻ አይደለም፣ ቁስል ባለበትም ፍትህ እናረጋግጥ። ሦስተኛው ማዕቀፍ በርካታ ሰዎች አኩርፈው ጫካ ገብተዋል። በኢትዮጵያ ህገ መንግስት መሠረት በትጥቅ ለስልጣን መታገል ህገ ወጥ ነው፣ አይፈቀድም። ህገወጥ ነውእና በህግ ማስከበር ብቻ እንሄድካል ስለማያዋጣ ዲዲአር እናድርግ። የታጠቁ ሰዎች በተሃድሶ ትጥቃቸውን ፈተው በሙያቸው ሰርተው ወደሚኖርበት ስርዓት እንመልሳቸው። መልሳቸው ከትግራይ የሚሆን ከኦሮሚያ፣ ከአማራ የሚሆን ከቤንሻንጉል ብለን ዲዲአር አበጀን። ኮሚሽን እቋቋም ነው። ይሄ ኮሚሽን ስራው የታጠቁ ያኮረፉ ሰዎች አወያይቶ የሽግግር ፍትህ አረጋግጦ ወደ ቀያቸው መልሶ ሰላማዊ ህይወት እንዲኖሩ ማድረግ አለብን። አራተኛው ማዕቀፍ ይሄ ሁሉ ቢሰራ ኢኮኖሚክ ሪፎርም ካላደረግን ኢኮኖሚክ ስብራት እያለ ዘላቂ ሰላም ልናመጣ አንችልም ሪፎርሙ ደግሞ እንደከዚህ ቀደሙ ግብርና መር ብንለው አያዋጣም ብዝሃ ዘርፍ መሆን አለበት ግብርናም ኢንዱስትሪም ፣ ማይኒንግም ቱሪዝምም አይሲቲም በሁሉም ዘርፍ ካልተንቀሳቀሰን አንድ በአንድ አንደርስም ብለን ግብርና ላይ እንዳላችሁት እኮ ነው። የኢትዮጵያ ግብርና በኩታ ገጠም፣ በማዳበሪያ አቅርቦት ስፋት፣ በኢሪጌሽን በአመት ሁለቴ በማምረት ገና ብዙ ስራ ይጠበቅብንም፣ የሚጨበጥ የሚታይ ለውጥ መጥቷል፣ መካድ አይቻልም። በቡና በስንዴ በሩዝ መጥቷል፣ ገና ግን ብዙ ስራ ይጠበቅብናል። ጥያቄ የለውም እሱ ያልታረሰ ቦታ ሰፊ ያለን፣ ውሃ አለን። በስፋት በኩታ ገጠም በማሽነሪስ ምርታማነት ማሳደግ አለብን። ጅማሮ ግን ተስፋሰጪ ነው። በኢንዱስትሪም እንደዚሁ ነው። በቱሪዝም ትናንት እንዳያችሁት ነው። በጣም በርካታ ስራ ተሰርቷል። በአይሲቲም ተሞክሯል። እንደዚሁ ማይኒንግ ከዚህ ቀደም የተዘነጋ ሴክተር ነው። በዚህ አመት ለመጀመሪያ ጊዜ ላለፉት ብዙ አስርተ አመታት በኢትዮጵያ ውስጥ ነምበር ዋን ኤክስፖርት ቡና ነው። ከቡና ቀጥሎ ያሉት ተደምረው ተደምረው ወደ ቡና አይጠጉም። ዘንድሮ ግን በኢትዮጵያ ኤክስፖርት አንደኛው ወርቅ ነው። ዚ ማይኒንግ ያስፈልጋል ማለታችን ሰርቷል ማለት ነው። ከለውጡ በፊት እኔ ኮንታ ስመጣ አንድ ኪሎግራም ሲሚንቶ ኮይሻ አልነበረውም። አንድ ኪሎ ግራም ፕሮጀክቱ አለ ካምፕ አለ። አንድ ኪሎ ግራም ሲሚንቶ ለግድብ ግን አልተሰራም። አሁን ግድቡ እሱ ሁሉ ገንዘብ ነው ከእናንተ ላይ ተቀምጦ የሚሰራበት ማለት ነው። በነገራችን ላይ 27000 ኪሎ ሜትር 27000 ኪሎ ሜትር አስፋልት ኮንክሪት ኮንትራክት ነው ያለው ኢትዮጵያ ውስጥ ምንም ሳልጨምር 1.5 ትሪሊየን ብር ጠይቀውኛል። አሁን 1.5 ትሪሊየን የኢትዮጵያ አጠቃላይ ሁለት ትሪሊየን ነው። 1.5 መንገድ ጠይቋል። በጣም ሰፊ ቦታ መንገድ ስራ አለ። ችግሩ ምንድነው? ጥራት የለም። ሌባ ብዙ ነው እንደምታውቁት። ሲሚንቶ ይሰርቃል፣ ያ ይሰርቃል። ችግሮች አሉ። እንደ መንግስት ግን በጣም ትልቅ ሪሶርስ ነው ያለው። ግድቦች ነግሬያቸዋለሁ። በኢትዮጵያ ትልቁን አየር መንገድ ለመገንባት እየሰራ መሆን ታውቃላችሁ። ዲስ አር ፋውንዴሽናል ስራዎች። ይሄን ግን ተውት፣ ይሄን ተውት። ድሮ ነበረ ከሚባል ሰው ሁለት ሶስት ላንሳላችሁ። ለምሳሌ ከአዲስ አበባ ጅቡቲ ባቡር ነበር ተሰርቷ ከለውጡ በፊት ታውቃላችሁ። ከአዲስ አበባ ጅቡቲ ባቡር ከለውጡ በፊት ሳይሆን ከለውጡ በኋላ እስከ ዛሬ አራት አመት ድረስ በሰዓት 20 ኪሎ ሜትር ነበር የሚጓዘው፣ ሁለት ፉርጎ ይዞ 20 ኪሎ ሜትር። ምታውቁት ታውቃላችሁ፣ ከዚህ የመጣችሁ አሁን። እንደምንም 60 ድረስ ነው አለ፣ 60 ኪሎ ሜትር ፐር አወር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 ወይም እኛ አልተናገርናቸውም ወይም እናንተ ማየት አልፈለጋችሁም። እናንተ ሲባል ድፍን ኢትዮጵያ ማለት ነው፣ እናንተ ብቻ አይደላችሁም። ከአስራ ሶስት ፋብሪካዎች ስኳር አሁን እንደምንም ሰባት ደረስም ሰባቱ ብቻ ደሞዝ ቢከፍለው ብድር ይመጣል ከቻይና እድገት ይባላል፣ ብድር ይመጣል እድገት ይባላል። በብድር እድገት እና ኳሊቲ እድገት ይለያያል። የኢትዮጵያ ኢኮኖሚ የነበረበት ሀብት ይታወቃል ለባቡር ለስኳር ለምናምን ብሎ ከቻይና ሲመጣ ኢትዮጵያ አደገ ይባላል ግን ፕራክቲካሊ ነገር የለም። ለዚህ ነው ኮመርሻል ሎን ይብቃ ያልነው። ነው ማይኒንግ ላይ እንሰራ ወርቅና አውጣ እንጂ ከቻይና ብር እያመጣን 10% ድራማ ነው አይሰራም ነው ያልነው እንደ መንግስት አይደለም፣ እንደ ባለቤት እንደ ባለቤት ነው። ልማት አለ ይሄ ልማት ደግሞ ዓለምን እያስደመመ ነው ያለው። ባካቸው ዓይናቹን ግለጡ። ዓለም እኮ ያለው በኢትዮጵያ ስራ ምን፣ ለምን ትገረማላቸው? ኮመርሻል ሎን ሳትወስዱ ዕዳ እየከፈላችሁ እንዴት ለማላችሁ እኮ ነው ዓለም እያለ ያለው እኛ ያለው ምንድነው ሀገራችን ነው። ሱሙኒም አስር ሳንቲምም ከመምህርም ከውጭም ተሰብስባ ኢትዮጵያን የምትውለው አንድም ሳንቲም እኛ እያወቅን አትወጣም። ምን ለማለዚህ ነው ይሄው ያ ስላሴ ቤተ መንግስት እኮ ሃምሳ ዓመት ተዘጋ።